በፍጹም ለታስበው እና ለታቀደው የማትችለው ነገር ሰርፕራይዝ ተደርጋለች በትልቁ ዳኒ እና ኤዱም ታርቀዋል ወደ ቀድሞ ፍቅራቸው ተመልሰዋል በጣም ደስ የሚል ነገር ነው ያለው ትሁትም እንግዲህ ድብቅ ሚስጢሯ ወጥቷል ማለት ነው። አባባና ካሌብም በደስታ ቤቱን አደምቀውታል። አባባም በበኩሉ በፊት አንድ ልጅ ነበረ፣ አሁን ግን ሁለት ልጆች አሉ ብሎ ልጆቹን ሲያመሰግንና ሲያወድስ ይሰማል። አባባም እንግዲህ ለዳኒ ጠቀም ያለ ገንዘብ ሰጥቶት ከኤዱ ጋር ትዳር ሊመሰርቱና በቅርቡ ሊጋቡ እንደሆነ አባባ ወስኗል ማለት ነው። ሰላም ጤና ይስጥላ ውድና የተከበራቸው ይቻናል ቤተሰቦች ሰዎች እንዴት ናችሁልኝ? ትሁት ክፍል አርባ አምስትን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይ ምን ይፈጠራል የሚለውን የምናወራ ነው የሚሆነው። ታዲያ ላይ ካደርጋቸው እንድታበረታቱኝ በአክብሮት ጠይቃቸዋለሁ። ብዙ ነገሮችን እንማማርበታለን። እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በአክብሮ ትጋብዛቸዋለሁ። ትሁት እንግዲህ ድብቅ ሚስጥሯ ምንድን ነው የሚለውን የምናወራ ነው የሚሆነው። እንግዲህ ቲና በከባዱ ሰፕራይዝ ተደርጋለች። እንዲሁም የትሁትን ቦታ ይዛ ከባድ እንግዶች ሊመጡብን ነው። በጣም ሞዶ ወዳጄ ከፍቅረኛው ጋር ከጮኛው ጋር ሊመጣ ነው። ስለዚህ ምግብ በየአይነቱ አዘጋጅተሽ ጠብቂ ብሎ ነበር አባባ። ቲናም እንግዲህ ተፍ ተፍ እያለች ምግቡን እያዘጋጀች እያለ ነው ድንገት ሰርፕራይዝ የተደረገች። በፍጹም ልትጠበቀው ልትገምተው የማትችለው ነገር ነው የተፈጠረባት። ትሁትም እንግዲህ ያላሰበችው ያልጠበቀችው ነገር ስጦታ ተበርክቶላታል ማለት ነው። በዛም ሁኔታ እንግዲህ ቁጭ ብላ ብቻዋን ስታን ሰላ ስል ስል ከባድ ፍቅር ይዟታል ከማንም የሚለውን እንግዲህ በደንብ የምናወራን የሚሆነው ትሁት እንግዲህ በጣም ማስተዋይ በጣም ትሁት ልጅናት እና ካሌብና ትውት አብረው ሀብረው እንዲሆኑ ኦዲየንሶችም እየገፋፋን ነበረ። አባባም ከዚህ በፊት ምን ብሎ ነበር? ትውትን ልዳርልህ ብሎ ተናግሮ ነበር ማለት ነው። አባባ ቲና ሆዬ ወደ ቤት እየገሰገሰች ካሌብን ብን ማጥፋት አለብኝ፣ ስለዚህ ያንን ከይሲ አጠፋዋለው፣ እገለዋለው ብላ ነበረ በስልክ እንግዲህ። ስልኩን ስፒከር ላይ ስለነበረ ዳኒ ስፒከር ላይ አድርጎ ስለነበረ ካሌብ ስሜታዊ ሆኖ ሰምቶ ነበረና መሳሪያውን አቀባብሎ ነበር። ይጠበቃት ልክ እሷ የኔ ጌታ ብላ ቤት ውስጥ ስትገባ ገኝ ጌታ ሽንፈልጊ ብሎ እንግዲህ በሽጉጥ ግንባሯን ብሎ ሊደፋት ሲል አባባ ደርሶ፣ አባባ በነገራችን ላይ አላመነውም ነበረ ካሌብን ካሌብን ከዚህ በፊት ምን ብሎት ነበር? ልጄ እስከ ዛሬ አንተ የምትለውን ነገር እየሰማሁህ ነበረ። አሁን ደግሞ እኔ ልትሰማኝ ይገባል። ስለዚህ እኔ ምልህን ነገር ልታደርግ ይገባል ብሎት ነበር። እስከ መቼ ነው እንደዚህ የማደርገው? ጠላቴን አንድ ባንድ እያጠፋው ካልሄድኩኝ ጠላቴ እያሸነፈኝ አንድ ባንድ እስከሚገሉን እስከሚጨርሱ ለምን ተጠብቃለህ? ተው አባባ ፍቀድልኝ ብሎት ነበረ። እሱም በዚህ መንገድ አይደለም፣ አንድ ጠላትህን ብታጠፋ ሌላኛው ጠላት ደግሞ መተካቱ አይቀርም ብሎ ነበርና አባባም እንግዲህ ደርሶ እየተማጸነው ነበረ። ካሌብን ተው ልጄ እባክህ፣ እኔ እኔ አንተ እንድጠብቀኝ እኔ እንድጠብቀኝ ከፈልግ አንተ በህይወት ልትኖርልኝ ይገባል። ነገር ግን እችን ከገደልካት እኔን ማን ሊጠብቀኝ ይችላል? እባክህ ልጄ እያለ እየለመነው ነበረ። ትሁትም እንግዲህ እባክህ ካሌብ አባባን ስመው፣ እባክህ አባትህን ስመው፣ እባክህ ተው እያሉ እየለመኑና እየተማጸኑት ነበረ። ቲናም እንግዲህ በሰዓቱ ፈርታ እየተነባበረችና ደንግጣ ነበረ። ቆይ አባዬ መንፈስ ነው ወይስ ምንድን ነው? በጣም ግራ ተጋብታ ነበር። ምክንያቱም ልጠብቀው ልታስበው የማትችለው ነገር ነው የተከሰተባት። ቀጥታ ምንድነው ያደረገችው? ወደ ዳኔ ነው መደወል የፈለገችው ማለት ነው። ምክንያቱም አልጠበቀችም። ያ አጋች ምን ብሏታል? አባባ ሞቷል፣ ገድያዋለሁ ስለዚህ ይህን የሞተውን ደግሞ ለመውሰድ መቃብሩን ወይ ያሳይሻለው ወይ ደግሞ ይሄን ሬሳውን ለመውሰድ ገንዘብ ማምጣት አለብሽ ብሏታል። ገንዘቡን ካላመጣሽ አላሳየሽም ብሏት ነበረ። ስለዚህ ቲና እንግዲህ በሁሉም ነገር ታላለች ማለት ነው። ምን ብለዋለች ለዳኒ ካልን አጋቹ በጣም አታሎኛል፣ ሸውዶኛል፣ ዋሽቶኛል እኔ የሞት ሞት ይሄ መንፈስ ምናምን ሳይ በጣም ነበረ የምፈራው የምረበተበተው። ነገር ግን እሱ መንፈስ በመንፈስ በሰቀይ ይሻለኝ ነበረ በአካል ከማየው ብለዋለች። ዳኒ ምን ብሏታል? እንግዲህ የገደልሽው ሰው ነው ያዳነሽ ብሏታል ማለት ነው። ምክንያቱም እኔ ከባድ ጥል ውስጥ ተፈጥሮ ነበረ ብለዋለች ለዳኒ ከባድ ነገር ተፈጥሮ ነበረ። ቤት ውስጥ ካለ እኮ መሳሪያ አቀባብሎ ነው የጠበቀኝ እና አባባን ያደነኝ ልነግርህ አልችልም። በቃ የተፈጠረው ጉድ ላገኘ ይፈልጋለሁ ብሏ ነው። እንግዲህ እየደወለችለት ላገኘ ይፈልጋለሁ ብላው እንግዲህ በጨለማ ነበረ ያገኘችው ማለት ነው። እሱም እንግዲህ ምን ብሏታል? ከሞቀበቴ ለዚህ ነው እንዲያው እየጠራሽኝ እንዴት አወቅሽ ምናምን ብሏታል ማለት ነው። እሱ እንዴት አባባ እንደ በሕይወት እንዳለ እንዴት አወቅ ሲላት እሷ ጅል ስለሆነች ነው እንጂ ቲና፣ በነገራችን ላይ አንድ ልብናት ማስተዋል ምናምን ተብሎ ነገር አልፈጠረባትም። ስለዚህ እንዲታወቅ ሲላት እሱ እንደሚያውቅ መጠርጠር ነበረባት። ነገር ግን እሷ ቤት እጅ የነበረ አገኘሁት ነው ያለች። በቃ ዳኒን እሷ አትጠራጠረውም። ዳኒ በቁጥጥሬ ስር ነው፣ በቃ እኔ በዘወርኩት ነው የሚዘወር ብላ ነው የምታስበው እና በኋላ ያልጠበቀችው ነገር ሲሆንባት ነው አገር እያዝልኝ በቃ ብላ እብድ የሆነችው። መጨረሻ ላይ እንግዲህ ማለትም የኤዱነና የዳኒን ፍቅር ስትሰማ እንግዲህ የያዥ ገራዥ አሳታ ነበረ ማለት ነው። ኤዱም እንግዲህ ወደ ቤት መታ። ከአባባ ጋር እናም ካሌብም ትውትም ቁጭ ብለው እንግዲህ እያወሩና እየተዝናኑ በጣም ደስ ብሏቸው ነበረ ማለት ነው። እንግዲህ አባባ ሁላቸውንም በማመስገን ላይ ነው የሚገኘው። አባባ ሁላቸውንም አመሰግናለሁ ብሎ ሁላቸውንም አመስግኗል። በተለይ ደግሞ ዳኒ ነፍሴን ነፍሱን ሰቶ ሰጥቶ ነው ያዳነኝ እና በጣም በከባዱ አላመሰግንም፣ ግን ላመሰግነው ይገባል። እንደገና ደግሞ እሱ የሚፈልገውን ነገር ላደርግለት ዝግጁ ነ ጠቀም ያለ ገንዘብ ሰጥቼው ትዳራችሁንም እንድትኖሩ አደርጋለሁ ሲል እንግዲህ ኤዱ አይ፣ አያስፈልግም፣ አንተ በሀሳብ ከረዳህን በቂ ነው፣ ምንም አንፈልግም ብላለች። አባባ ግን እንደዛ አይደለም ልጄ፣ ከዚህ በኋላ እንደ ልጄ እንደ ካሌብ ነው የማያችው። ስለዚህ እሱ የሚፈልገውን ሁሉን አደርግለት ዝግጁ ነኝ። ምክንያቱም ደግሞ ካለ ነብሱን አስይዞ ራሱን የህይወት አደጋ ላይ ጥሎ ነው የኔን ህይወት ለማትረፍ የመጣው። ስለዚህ ለዚህ ልጄማ ምንም ባደርግለት አያንስበትም ብሏል ማለት ነው። እንግዲህ አዲሱን ህይወት እንድጀምር አዲሱን ምዕራፍ እንድራመድ፣ በድክመቴ በደካማ ጎን እየሸፈነች የምታበረታይ ከእኔ ቀድማ የምትገኘው ትሁቴን በጣም ነው ማመሰግናት ብሏል ማለት ነው። አባባ እንግዲህ ካሌብን ብድግ አድርጎ ትሁቴ፣ ምን እንደምልሽ አላውቅም። በጣም ነው ማመሰግነው። ለአንቺ ምን አይነት ስጦታ እንደሚገባሽ አላውቅም፣ ግን ደግሞ በትንሹ ይሄው ስጦታ ብለው ስጦታ በርክቶላታል። እውነት ለመናገር ስጦታ ሲሰጣት እኔ ለራሴ የመኪና ቁልፍ መስሎኝ ልቤ ይጸጥ ብላ ነበረ። ነገር ግን ሰዓት ነበረ የተሰጣት። በጣም ደስ ብሏታል። እሷ ለራሷ በጣም ነው ደስ ያላት። ምክንያቱም ካሌብ ምን ያህል ድብቅ ሚስጢር ብያችሁ ነበረ መጀመሪያ ላይ ድብቅ ሚስጢሯ እንግዲህ ካሌብ ለዘመናት ታፈቅረው ነበረ። ከዚህ በፊት እንግዲህ ብዙ ነገር ሲናገራ ጥላው ያልሄደችው እንግዲህ የቲናን ድብቅ ስራዋን በካሌ ቤት ደጉና የምትታየውን እያየ ትሁትን ብዙ ነገር ሲያስቀይማት ሲበድላት ነበረ። ነገር ግን ችላ ተቋቁማ ቲና እንደማትሆነው እንደማትረባው ስለምታቅ ይህን በግልጽ ለማሳየት እና ፍቅሯን እንዲረዳት ስትፈልግ ነበረ። አሁንም እንግዲህ ከአንድ ከምታፈቅሩት ሰው ስጦታ ሲሰጣችሁ ምን ያህል ደስታ እንደሚሰማችሁ እንግዲህ በቲና አይቼዋለሁ ማለት ነው። ኤዱ ምን ብላታለች? ወይኔ በቃ ፍቅር ነው አይደል እንደዚህ የሚያደርግሽ ብላታለች። ስትዘገየባት እንግዲህ ሄዳ ፍቅር ነው እንደዚህ የሚያደርግሽ ስትላት፣ አረኔ እንዲህ ካሌ በነኩ እንደ አንድ ወንድሜ ነው ማየው ብላለች፣ ማለት ነው። እንዲህ እኔ እኮ ስም አልጠራውም ፍቅር ይዞሻል ብዬ ኔ የጠየቅኩሽ ስትላት፣ ሞድጃ ቃለው ግን ፍቅር ምን እንደሚመስል አያላቅም ብላለች፣ ማለት ነው። ቲናም እንግዲህ እያበደችና እየተበሳጨች ከዚህ ቤት አለውጣም ብላ ተመልሳ መጣለች። እኔ የሚገርመኝ ማለት ነው እኔ የሚገርመኝ የቲና አይኗን በጨው አጥባ ፍጥጥ ብላ ድርቅ የምትለው ነገር እንግዲህ፣ ከሰው ቤት መታ ያን ሁሉ ነገር አድርጋ አባባን እንደዛ አድርጋ እነሱ ላይ በጣም ይህን ሁሉ ይሄ ቆሻሻ ስራዎቿን ሁሉ ነገር አድርጋ ግን ደግሞ አሁንን ተመልሳ በመምጣቷ እኔ በጣም ነው መታ እንግዲህ ሚስትህ እኮ ነኝ እኔ ማለት እኮ የሰማኒያ ሚስት ነኝ። ስለዚህ ምንም ብትል ከዚህ ቤት ነቅንቅ አልልም፣ አልወጣም ብላለች። አባባ ግን ምን ብሏል? ከዚህ ቤት እንዴት እንደምትወጣ እኔ አሳያችኋለሁ ብሏል። ኤዱ በሌላ በኩል ዳኒ ምን ብሏል? የእናንተን ይቅርታ አግኝቻለሁ ከልባችሁ ይቅር ብላችሁኛል ግን ደግሞ እስካሁን ከልቧ ይቅርታዋን ያላገኘት ኤደን ነው። ስለዚህ ከኤደን ጋር ልታስታርቁኝ ይፈልጋለሁ ብሏል ማለት ነው ዳኒ። አባባም እኔ እሷን ራስ የእሷ ፍቃድ ያስፈልጋል። ነገር ግን አንተ ሁለተኛ ይህን ጥፋት ይህን በደላት ደግም ቃል ከገባህልኝ ችግር የለውም እኔ አናግራታለሁ ብሏል ማለት ነው። ምክንያቱም ደግሞ ዳኒ ምን ብሎታል አባባ፣ ኤዱ ከአንተ ፍቃድ አትወጣም። ኤዱ አንተን በጣም ትወዳለች፣ እንደገናም ደግሞ በጣም ነው የምታከብረ ስለዚህ ልታሳምንልኝ ይገባል ስለው እሺ እነግራታለሁ ብሏል ማለት ነው። ከዛም እንግዲህ ከኤዱ ጋርም ታርቀዋል። ፍቅር በፍቅር ሆነዋል። እንግዲህ የሚጋቡበትን ቀን እየቆረጡ ነው የሚገኙት። ምክንያቱም አሁን ዳኒ የገንዘብ ችግር የለበትም። የገንዘብ ችግር ነው መጀመሪያ የነበረበት፣ አሁን የገንዘቡ ችግር ተቋጭቶለታል ማለት ነው። ብቻዋን ባይተዋርውናና እብዱና የቀረችው ዋነኛዋ ሰው ማናት ካለን፣ ቲና ናት። ቲና አሁን ከአጋሹም ጋር እየተጋጨሽ ነው የምትገኙ። እንደገና ሲቀጥል ደግሞ ከነ ዳኒም ጋር አሁን ከዳኒም ጋር ዶሮና ጥሬ ሆናለች ምክንያቱም ደግሞ እሱ ምንድን ነው ካለን አባባ ምን ብሏታል ምን ብሏል? ለእነ ካሌብ አጠቃላይ ቁጭ ብለው እያለ አንድ ወዳጃይ ሊመጣ ነው ከእጮኛው ጋር። ስለዚህ ከቤት ግብዣ እንዲደረግ ፈልጋለሁ ሲል አባባ ካሌብን ብድግ አድርጎ፣ አይ ትሁት አይመቻትም፣ ውጭ እናዛለን። ምክንያቱም እኔ ትሁትን ሂጄ ይዤ እራት ለመብላት ውጭ ልወጣ ነው። ስለዚህ አትችልም መስራት ብሏል ማለት ነው። አባባ ምን ብሏል እንዴ? ታዲያ ቲናለች አይደል እንዴ ቲና ትሰራዋለች ሲል ካሌብን ብድግ አድርጎ እችኮ ቲና የሰራሽ ሁለ እንግዳ ብሏል ማለት ነው። እሷም እንግዲህ ተናዳና ተባሳጭታ እንዴት አርጌ እንደምሰራው አሳያለሁ እኔ እኮ የሴት ልክ ነኝ ብላ እይት እንግድግጅሽ እንግዲህ ኩሽና ገብታ ፉድ ፉድ እያለች ነው የምትገኘው። እንግዲህ ካሌብና ካሌብና እና ትሁትን በፍቅር አይን እየተያዩ እንግዲህ የልብ የልባችሁን እያወሩ ነው የሚገኙት። እውነት ለመናገር ትሁትና ካሌብ በዚህ ልክ በመፋቀራቸው በጣም ደስ ብሎኛል። የቤቱ ድምቀት፣ የቤቱ ሰላም ማን ነው ካለን፣ ካሌብ እና ትሁት ናቸው። አባባሁን እንደሱ በቃ በጣም ደስ ብሏቸዋል። ኤዱ ምን ብላለች? አባባ በጣም ደስ ብሏችኋል እኮ የእናንተ ደስታ ለራሱ እኛ ጋር ተጋባ ብላለች ማለት ነው። ምክንያቱም እናንተ ሙሉ ስላደረጋችሁ ነው፣ ልጆች እናንተ ስለከበባችሁ ነው ደስተኛ የሆንኩት ብሏል አባባ ማለት ነው። እንግዲህ ቴና ፎድ ፎድ እያለች የተለያየ አይነት ምግቦችን ሰርታ እያሰበች ነበረ፣ ቆይ ማንም ይመጣው እንደ ሰራተኛ እንዴት ኮችና እርመጠም ያች ገረድ ባሌን እያማለለች እኔ ደግሞ የእሷን ስራ እሰራለሁ ብላ እየተናደደ ሸቃው እያጠበች እያለ እንግዲህ ካሌብም ከትውልት ጋር ዘና ያሉ እንግዲህ የፍቅር ጊዜ እያሳለፉ ነው የሚገኙት። አባባ እንግዲህ ቲናን የሚመጣ ሰው አለ ተልተሎቢ ብሏታል ማለት ነው። ኤደንና ዳንኤልም እንግዲህ በፍቅር ፍቅር ፍቅራቸው በጣም አብቦና አእምሮ ፍቅራቸውን እየተ እየገላለጹ እያለ እንግዲህ ደረጃ ላይ ሆነው አባባ መንብላት አለ ቲና ቲና ፈልግሻለሁ ካሏት ካላት በኋላ በረንዳ ላይ እየጠበቁ ነው እንግዶቹ፣ ስለዚህ በር ከፍተሽ እንድታስገባቸው ፈልጋለሁ ብሏታል ማለት ነው። እሷም አባባ አንታ ትሻለም ለመሄዱ ማለትም እንግዳ ለመቀበሉ ስትል አይ አንቺ ትሻያለሽ ብሏታል ማለት ነው። ምክንያቱም መጀመሪያ ላይ ዳኒና ኤዱ ሲታረቁ ምን ብላለች? ኤዱ ቃል እንድገባልኝ ይፈልጋለሁ። ከቲና ጋር ያለህን ነገር በምን ሁኔታ ልትጨርስ ፈልጋል? ስትለው አንቺን አስተዋውቅሻለሁ ብሏታል ማለት ነው። አንቺን አስተዋውቅሻለሁ ማለት ሚስቴ እንደሆንሽ፣ የመወድሽ የመሳሳልሽ፣ ሁለ ነገር ህይወቴ እንደሆንሽ እነግራትና አስተዋውቃቸዋለሁ ሲል አባባ ኖኖ፣ እንደዛማ አይሆንም፣ በፍጹም አይሆንም። በዛ መንገድ አይደለም ልጆቼ፣ ይህን ለኔ ተዉት። እኔ እንዴት እንደማስተዋውቃቸው አውቃለሁ ብሎ ነበረ። ስለዚህ አባባ ይህን ያላቸውን ነገር ተጠቅመው እንግዲህ ደረጃ ላይ እየተሳሳሙ እያለ በር ማን ትከፍታለች? ቲና ትከፍታለች ማለት ነው። እንግዲህ ራሷን ይዛ ው እያለች ሀገር እያዘልኝ የሀገር ያለህ እያለች ነው የምትገኘው። እንግዲህ ዳኒን አንቄ ካልገደልኩት ብላ ያዥ የጋራዥ አሳታለች ቤቱን፣ እንግዲህ እቃውን ሁሉ እየሰባበረች ቤቱን አቃጥለዋለሁ፣ ይህም ቤትማ የሆነ ነገር ሳላደርገው ዛሬ አላድርም ብላ እያረረችና እየተበሳጨች ነው የምትገኘው። ኤዱም እንግዲህ ምንድን ነው እንደዚህ የሚያሳረርሽ በሰው ፍቅረኛ ፊት የሚያረግሽ አንቺ ባል ነበረሽ እኮ ተከብረሽ መኖር ነበረብሽ። አንቺ በጣም ክብር ቢስ የወረድሽ ነሽ ብላ ብዙ ነገር ተናግራታለች። እሷም ዝም በይ አንቺ ነሽ መጤ ባሌን ለማማለል ስትሞክሪ የነበረ ምናምን ብላ ብዙ ነገሮችን ተናግራታለች። እኔ ላንቺ ያንቺን ባል ለማማለል አይደለም ብላለች ማለት ነው። በሌላ በኩል ግን ኤዱ ትውትን እየገፋፋሽ ነው የምትገኘው። ምክንያቱም ከካሌብ ጋር አብረው እንዲሆኑ እኔ አግዝሻለሁ። ካሌብን በጣም እንደምትወጁ አውቄያለሁ። በጣም እንደምትወጁ ያስታውቅብሻል። ስለዚህ ካሌብን እወዳለሁ በዩ ስትላት፣ አረ በፍጹም እንዲህ አንቺ ከመወዱ ቤተሰብ ልታለያየ ነው እንዲህ ብላለች። አይ መለያየት ሳይሆን እኔ ረዳሻለሁ ብላታለች ማለት ነው። በቀጣይ እንግዲህ በቀጣይ ክፍል ትሁት ፍቅሯ ወይስ ደግሞ አባባ ይጋቡ ብሎ ይወስናል የሚለውን ነገር በቀጣይ ይዤላችሁ የሚመጣ ነው የሚሆነው። እንግዲህ ዳኒና ኤዱም የሰርጋቸውንም፣ እንደዚህ ደግሞ ቲና ከዛ ቤት እንዴት ሆና ልትወጣት ትችላለች የሚለውን በጉጉት እየጠበቅን ነው ይዤላችሁ የሚመጣ ይሆናል። ላይክ ሼር በማድረግ እንድታብረታቱ በአክብሮት ጠይቃቸዋለ። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ ነው የማመሰግነው። አሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ ጋብዛችኋለሁ ማለት ነው። ምን ሊፈጠር ይችላል? ቀጣይ ቲና በምን መልኩ ልትባረር ትችላለች ከዛ ቤት የሚለውን በኮሜንት ሴክሽን ላይ እንድታስቀምጡልኝ ጋብዛችኋለሁ። ባይ ባይ ቤተሰብ